ምዕራፍ 22 የመስዋዕት ቅድስና እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለእኔ ከሚቀድሷቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውን ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው፤ እኔ እግዚአብሔር ነኝ። እንዲህም በላቸው ማናቸውም ሰው ከዘራችሁ በትውልዳችሁ እርኩሰት ያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊቴ ተለይቶ ይጥፋ። እኔ እግዚአብሔር ነኝ። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰው አይብላ። ከበድንም የተነሳ ርኩስ የሆነውን ወይም ዘሩ ከእርሱ የሚፈስበትን የሚነካ ወይም የሚያረክሰውን ተንቀሳቃሽ ወይም በሁሉ አይነት የረከሰውን ሰው የሚነካ እነዚህን ሁሉ የሚነካ ሰው እስከ ማታ ድረስ ርኩስ ይሆናል። ገላውን በውሃ ካልታጠበ ከተቀደሰው አይብላ። ፀሐይም በገባች ጊዜ ንጹሕ ይሆናል። ከዚያም በኋላ ምግቡ ነውና ከተቀደሰው ይብላ። በእርሱም እንዳይረግስ የሞተውን አውሬም የሰበረውን አይብላ። እኔ እግዚአብሔር ነኝና ቢያረግሷት እንዳይሞቱ ስለ እርሷ ኀጢአትን እንዳይሸከሙ ሕግን ይጠብቁ። የምቀድሳቸው እኔ እግዚአብሔር ነኝና። ከባዕድ ወገን የሆነ ሰው ከተቀደሰው አይብላ። የካህኑም እንግዳ ደሞ ዘኛውም ከተቀደሰው አይብላ። ካህኑ ግን በገንዘቡ አገልጋይ ቢገዛ እርሱም ከምግቡ ይብላ። በቤቱም የተወለዱት ከእንጀራው ይብሉ። የካህንም ልጅ ከሌላ ወገን ጋር ብትጋባ እርሷ ከተቀደሰው አስራት አትብላ። የካህን ልጅ ግን ባሏ ቢሞት ወይም ብትፋታ ልጅም ባይኖራት በብላቴናነቷ እንደ ነበረች ወደ አባቷ ቤት ብትመለስ ከአባቷ እንጀራ ትብላ። ከሌላ ወገን የሆነ ባዕድ ሰው ግን ከእርሱ አይብላ። ማናቸውም ሰው ሳያውቅ ከተቀደሰው ቢበላ አምስተኛ እጅ ጨምሮ የተቀደሰውን ለካህኑ ይስጥ። ወደ እግዚአብሔር የሚቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ። በኀጢአት ሳሉ ከተቀደሰው መሥዋዕት ከበሉ ግን ኀጢአትና በደል ይሆንባቸዋል። የማነጻቸውን የእግዚአብሔር ነኝና። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገራቸው ከእስራኤል ቤት ወይም ከእናንተ መካከል ከሚቀመጡት እንግዶች ማናቸውም ሰው ስዕለቱን ሁሉ በፈቃዱም የሚያቀርበውን ሁሉ ለእግዚአብሔር ለሚቃጠል መሥዋዕት የሚያቀርበውን ቁርባን ቢያቀርብ ይሰምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ተባቱን አቅርቡ። ነገር ግን አይሰምርላችሁምና ነውር ያለበትን ለእግዚአብሔር አታቅርቡም። ማናቸውም ሰው ስዕለቱን ለመፈጸም ወይም በፈቃዱ ለማቅረብ የደህንነት መሥዋዕት ወይም በሬን ወይም በግን ለእግዚአብሔር ቢያቀርብ ይሰምርለት ዘንድ ፍጹም ይሁን፣ ነውርም አይሁንበት። እውር ወይም ሰባራ ወይም ምላሱ የተቈረጠ ወይም የሚመግል ቁስል ያለበት ወይም ከካም ወይም ቋቁቻም ቢሆን እነዚህን ሁሉ ለእግዚአብሔር አታቅርቡ። እነዚህንም ለእሳት ቁርባን በመሠዊያው ላይ ለእግዚአብሔር አታሳርጉ። በሬው ወይም በጉ ጆሮ ወይም ጅራቱ የተቈረጠ ቢሆን፣ ቈጥረህ የራስህ ገንዘብ አድርገው እንጂ ለስዕለት አይቀበልህም። የተቀጠቀጠውን ወይም የተሰበረውን ወይም የተቈረጠውን ወይም የተሰነጋውን ለእግዚአብሔር አታቅርብ፤ በምድራችሁም እነዚህን አትሰዉ። ከእነዚህ ከባዕድ ወገን ከሆነ ሰው እጅ ለአምላካችሁ መባን አታቅርቡ፤ ርኩሰትም ነውርም አለባቸውና አይቀበላችሁም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ላም ወይም በግ ወይም ፍየል ሲወለድ ሰባት ቀን ከእናቱ ጋር ይቀመጥ፣ በስምንተኛው ቀን ከዚያ በላይ ለእግዚአብሔር የእሳት ቁርባን የሰመረ ይሆናል። ላም ወይም በግ ወይም ፍየል ብትሆን እርሷንም ልጇን በአንድ ቀን አትረዱ። የምስጋናንም መሥዋዕት ለእግዚአብሔር ስትሰዉ እንዲቀበላችሁ ሰዉለት። በዚያው ቀን ይብሉት ከእርሱ እስከ ነገ ምንም አትተዉ። እኔ እግዚአብሔር ነኝና ትእዛዜን ጠብቁ አድርጉት። እኔ እግዚአብሔር ነኝና የተቀደሰውንም ስሜን አታርክሱ። እኔ ግን በእስራኤል ልጆች መካከል እቀደሳለሁ። የምቀድሳችሁ እኔ እግዚአብሔር ነኝና አምላካችሁም እንሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር ነኝና።